ብዙዎቻችን ከባድ ስፖርታዊ እንቅስቃሴዎችን የወንዶች ብቻ አድርገን እንገምታለን። ነገር ግን እዚህ በሐዋሳ ከተማ ውስጥ በዚህ የስፖርት ማሰልጠኛ ተቋም ውስጥ የአዳጊ ሴቶችን አስደናቂ ብቃት መመልከት እንችላለን። በዛሬም የዝምታ ሰባሪ የአዳጊ ሴቶች ዝግጅታችን በሰርከስ ሾው ተሳታፊ ከሆነችው ከአስደናቂ ታዳጊ ጋር ቆይታ የምናደርግ ይሆናል አብራችሁ የሰርከስ ሾው አቅራቢዋ ይዲዲያ እሱባለው ትባላለች። የ14 ዓመት ታዳጊና የአምስተኛ ክፍል ተማሪ ናት። አሁን ላይ በዋሳ ከተማ በሚገኘው የሲዳማ ሰርከስ ክበብ ውስጥ እየተሳተፈች ትገኛለች። ይዲዲያ የሰርከስ ስፖርትን የጀመረችበትን አጋጣሚ ትናገራለች። የሰርከስ ስፖርትን የጀመርኩት በአጎቴ አማካኝነት ነው። አጎቴ መጣ እዚህ አሰልጣኝ ነውና የመጣ እስሲመጣ ከሱ ጋር ተከትዬ ይመጣ ነበር ማለት ነው በሱ አማካኝነት የጀመርኩት። ታዳጊ ይዲዲያ ወደ ክበቡ የተቀላቀለችው የስምንት ዓመት ታዳጊ እያለች ነው። ከዚያን ጊዜ ጀምሮ የሰርከስ ስፖርት እየወደደች መምጣቷን ገልጻለች። ቤተሰቦቼ ከኔ ቀድሞ ወደ ክበቡ የገቡ ልጆችና የቅርብ ጓደኞቼ ጥሩ አስተያየትን ይሰጡኛል፣ ትላለች በጣም ደስተኛ ነው ሆኖ የፈቀዱልኝ ከትምህርቴ ጋር እንዳይጋጭ እንጂ ትምህርትሽንም ጎን ነጎን ተሰርከሱንም ጎን ነጎን እያሉ ነው የፈቀዱልኝ እነሱ። በጓደኞቼ ደግሞ ጓደኞቼ እኔ ሲያዩ ለካ እንደሷ መስራት እንችላለን እንደሷ እኛም ሰርተን መለወጥ እንችላለን ብላም ብለው ተነሳሽነት ይመጣል። እኔ ሲያዩ ማለት ነው። አብረን እንደ መስራታችን መጠን ብዙ ነገሮችን ከእሷ ማግኘት ትችያለው። ከእኔም ብዙ ነገሮችን እያገኘች አብረን የተማማርን የምንሰራበት ሂደት ነው። ሲዳ መሰርከስ ላይ በጣም ብዙ ከእሷም በርካታ ልጆች የወጡበት ሂደት ነው ያለው። እሷም ኪዶና ነው የጀመረችው። አሁን ላይም የተሻለ ነገር ላይ ነው ያለችው። አሰልጣኙ በደንብ አድርጎ ስለያዛት ነገ ላይም የተሻለ ነገር እንደምታደረግ ያውኛም ኮቹም ተማሪዎችም የሚጠብቁት ነገር ነው። ይዲዲያ በሰርከ ስፖርት ወደፊት መጀስ ስለምትፈልገው ደረጃ ተከታዩም ብላለች። የወደፊት እቅዴ ጥሩ ቦታ ደርሼ በተለያዩ ሀገራት ሰርቼ ቤተሰቦቼን ስም ማስጠራት እና ሀገሬን ማስጠራት እፈልጋለሁ። አዳጊ ሴቶች የተለያዩ ችሎታ አላቸው የምትለው ይዲዲያ ነገር ግን ይህንን ችሎታቸውን ሳይፈሩ ሊጠቀሙበት ይገባል ስትል ትመክራለች። ለነሱ ማስተላልፈው ያንን ተሰጧቸውን አውጥተው መጠቀም እንደሚችሉ እና መፍራት እንዳሌላባቸው ስል ሊሆን ይችላል፣ ሌላ ነገር ሊሆን ይችላል፣ ብዙ ብዙ አይነት ነገር ሊሆን ይችላል። ግን አውጥተው መጠቀም እንደሚችሉ ና ተስጧቸው መደበቅ እንደሌለባቸው። ተመልካቾቻችን ታዳጊዋ ይዲዲያ በሰርከስ ስፖርት ውስጥ የምታሳየው ድንቅ ጥረት ለሁሉም ምሳሌ መሆን የሚችል ነው። ለዝምታ ሰባሪ አዳጊ ሴቶች ዝግጅት ትንቢት ሰውነት ሀዋሳ